እውነቱን እንነጋገር፣ አንዳንድ ወንዶች በመሳደድ ውስጥ ጥልቅ የደስታን ስሜት ያገኛሉ። በኩራታቸው በድክመታቸው፣ ወይም በተሰላ ቅደም የሚመሩ ሚሆን እናንተን ስለ ዋጋችሁ እንድጠይቁ እያንዳንዱን መግባባትና ግንኙነት ከመጠን በላይ እንድታስቡና በመጨረሻ እንድታሳድዷቸው የሚያደርጉ የሳይኮሎጂ ጨዋታዎችን እንዴት መጫወት እንዳለባቸው በትክክል ያውቃሉ። በዚህ ቪዲዮ ወንዶች ስሜታችሁን ለመቆጣጠር እና እነሱን በመከተል እንድታሳድዷቸው ለማድረግ የሚጠቀሙባቸውን 15 ስውር የሆኑ ነገር ግን ሆን ብለው የሚያደርጉትን ስልቶች አሳያችኋለሁ። እነዚህ የተለመዱ ተራ ባህሪያት አይደሉም፤ በስነ ልቦና ላይ በጥልቅ የተመሰረቱ ናቸው። እና ስለእነሱ ካላወቃችሁ ሳታውቁት በእነሱ ጨዋታ ውስጥ ሰምጣችሁ ትቀራላችሁ። ስለዚህ እነዚህን ስልቶች በመግለቅ ኃይልና ስልጣናችሁ እንድታስመልሱና ለማሳደድ መውደቃችሁ እንድታቆሙ በትኩረት ተከታተሉ። ወደ ስልቶቹ ንባ። አንደኛ፣ ሙቅና ቀዝቃዛ የመሆን ሂደት። አንድ ቀን ያለማቋረጥ የጽሁፍ መልእክት ይልክልሻል፣ ያደንቅሻል፣ ያሞግስሻል እና የወደፊት እቅዶችን ያውጣል። በሚቀጥለው ቀን ቀዝቃዝ አለ፣ ሩቅ ነው እና ብዙ ምላሽ አይሰጥም። ይሄ የስሜት ውጣ ውረድ ድንገተኛ ወይም አጋጣሚ አይደለም። የአልፎ አልፎ ማጠናከሪያ ወይም ጊዜ ማደሻ በተባለ የስነ ልቦና ባህሪ ላይ የተመሰረተ የተሰላ ስልት ነው። ጥናቶች እንደሚያሳዩት ወጥነት የሌላቸው ሽልማቶች ሰዎችን ለሽልማቱ ምንጭ የበለጠ ሱሰኛ ያደርጋቸዋል። በሌላ አባባል አልፎ አልፎ የሚደረጉ አስደሳች ነገሮች የሚደረግለትን ሰው ከሚያደርግለት ሰው ጋር የበለጠ ሱሰኛ እንዲሆን ያደርጉታል። እሱ በፍቅርና በግዴልሽነት ወይም በችላ ማለት መካከል በመቀየር ምን እንድትሳሳትሽ በማሰብና ትኩረቱን ለመመለስ የበለጠ እየሞከርሽ ተጠምደሽ እንድትቆይ አድርግሻል። ለምሳሌ አንድ ምሽት እንደናፈቀሽ ሊነግረሽ ይችላል፣ ነገር ግን በሚቀጥለው ቀን ለመውራት በጣም ስራ በዝቶበታል። በድንገት ቢዚ ሆኗል። ይህ ወጣ ደግሞ ጭንቀትን ይፈጥራል እናንቺን ከእሱ ግልጽነትና ማረጋገጫ ለማግኘት እንድታሳድጅ ያስገድድሻል። በጊዜ ሂደት እሱ ሙቀት ወደነበረበትና በትኩረት ወደሚገኝበት ወደ እነዚያ ጊዜያት ለመመለስ ሁሉንም ስሜቶ የጥረት እና ብዙ ድካም ያደረግሽ የራስሽን ታገኘዋለሽ። ይህንን ጨዋታ ማወቅ ነፃ ለማውጣት የመጀመሪያው እርምጃ ነው። ለአንድ ሰው ባህሪ ያለምንም ማብራሪያ ከተለዋወጠ ለእሱ ማስተባበያ ወይም ሰበብ አትፍጠሪ። ወጥነት የስሜቶ የብስለት ምልክት ነው እና ያንን ማቅረብ ካልቻለ በትኩረትሽ ባህሪውን መሸለም አቁም። ሁለተኛ፣ ውስብስብ የዝምታ አያያዝ። ይህ እናንተ የተለመደ የዝምታ አያያዝ አይደለም። አንቺን እንድታስተውኝና ምን ችግር እንዳለ እንድታስቢ ለማድረግ የሚበቃ ያህል ብቻ ከመግባባትና ከንግግር ወደ ኋላ ይላል። ነገር ግን በግልጽ አንቺን ዝም ከማለት ይልቅ ሚስጢራዊ ትርጉም ያለው ነገር ጣል ያደርጋል። ግልጽ ያልሆነ የማህበራዊ ሚዲያ ፖስት ያደርጋል፣ ፎቶሽን ላይክ ያደርጋል፣ ወይም ከቀናት ዝምታ በኋላ ድንገተኛ ሀይ ወይም ሰላምታ ይልካል። እነዚህ ትናንሽ ምልክቶች አንቺን የት እንደቆምሽ እርግጠኛ እንዳትሆኝ አድርገው በመተው በስሜታዊነት አስሮ ለማቆየት የታቀዱ ናቸው። በስነ ልቦና ሁኔታ ይህ ዘዴ ሰዎች ያልተጠናቀቁ ተግባራትን ከተጠናቀቁት በተሻለ ሁኔታ እንደሚያስታውሱ የሚገልጽ የዚህ ጋርኒክ ተጽዕኖን ይጠቀማል። ንግግሮችና ግንኙነቶችን ሳይፈቱ በመተው አንቺ ምን እንደተፈጠረ ለማወቅ በመሞከር ስለሱ ያለማቋረጥ እንደምታስብ ያረጋግጣል። ጨዋታውን ውድቅ አድርግ። የአንድ ሰው መግባባትና ግንኙነት እንደ አእምሮ ጨዋታ ከተሰማሽ በግልጽ አውጥተሽ ተናገሪ ወይም ትተሽ ሂጂ። ስነ ልቦና ማታለያ ሳይሆን ግልጽነትና ክብር ይገባሻል። ሶስተኛ በፊትሽ ከሌሎች ጋር መሽኩር ነው። በሌላ ሴት ቀልድ በጣም ይስቃል ረዘም ያለ የለን ግንኙነትን ያደርጋል ወይም ሌላ ሴት ምን ያህል ውብና ማራኪ እንደሆነች ያነሳል ይሄ ለሌላ ሰው ስላለው እውነተኛ ፍላጎት አይደለም ይህ አንቺን አለመተማመን ስሜት እንዲሰማሽ የማድረግና የተፎካካሪነት ስሜትሽን ስለማቀጣጠል ቅናትን በመቀስቀስ የስን ትኩረት ለመጠበቅ ጠንክረሽ መስራት አለብሽ የሚለውን ሀሳብ በውስጥሽ እየተከለ ነው የስነ ልቦና ባለሙያዎች ይህንን ሶስት ማዕዘናዊ ወይም ትሪያንጉሌሽን ብሎ ይጠሩታል ይህም ሶስተኛ የሆነ ወገን ውጥረትን ወይም ቴንሽንን ለመፍጠርና ቁጥጥርን ለማስጠበቅ ጥቅም ለሚውልበት ሁኔታ ነው ይህ ኃይልና ስልጣኑን ወደሱ ጥቅም የሚቀይርና አንቺን ለሱ ፍቅርና ትኩረት እንደምትፎካከሪ እንዲሰማሽ የሚያደርግ አይነተኛ የሀይል እርምጃ ነው። ይህንን ለመቆጣጠር ቁልፍ ነገር ጨዋታውን ሆን አትጫዎች። የአንድ ወንድ ድርጊት ዋጋ እንደሌለሽ እንዲሰማሽ ካደረገሽ በቀጥታ ተናገሪ። አድበስ ብሶ ካለፈው ወይም በዛው ከቀጠለ በአንቺ ለመተማመን ጥሩ ስሜት እንደሚሰማውና ለስሜትሽ ቦታ እንደሌለው የሚያሳይ ምልክትም ነው። ትተሽው ሂጂ። አንቺ አማራጭ አይደለሽ። አራተኛ አንቺን ከመጠን በላይ ማድነቅና ማሞገስ ከዚያም ማቆም በመጀመሪያ የሱ ሁሉም ነገር ስለ አንቺ ነው። ምን ያህል ቆንጆ ብልህና አስደናቂ እንደሆንሽ ይነግርሻል። የእሱ ዓለም ማዕከል እንደሆንሽ እንዲሰማሽ ያደርጋል። ነገር ግን ማመን በጀመርሽበት ቅጽበት በድንገት ያቆማል። ሙገሳዎቹ ይደርቃሉ። አንቺ ምን እንደተለወጠ በማሰብና የእሱን አድናቆት መልሶ ለማግኘት የበለጠ ጥረት በማድረግ ውስጥ እንድትቀሪ ያደርግሻል። ይህ ስልት የአንቺን ተፈጥሮ የማረጋገጫ ፍላጎት ይጠቀማል። አንድ ሰው አድናቆትና ምስጋና ሲያዘንብብሽና እሱን ሲያውቁም አእምሮሽ እነዚህ አድናቆቶች ሲሰጡት የነበረውን የዶፓሚን እርካታ መልሶ ማግኘት ይመኛል። ይህ ፍቅር ቦምብ ተብሎ ይጠራል። እና ብዙ ጊዜ ራሳቸውን ያለ ልክ የሚያመልኩ ሰዎች በሌላው ላይ ቁጥጥር ለመፍጠር የሚጠቀሙበት ዘዴ ነው። ለራስሽ ያለሽን ግምት በፍጹም ሌላ ሰው እንዲወስን አትፍቀጅ። የአንዱን አድናቆትና ምስጋናዎች ከእውነተኛ ይልቅ የተሰላ እንደሆነ ከተሰማሽ ውስጥሽን፣ ወይም ደመነፍስሽን ምን ከውስጥ የሚመጣ በራስ መተማመን ጨዋታዎችን ከሚጫወት ሰው ማረጋገጫ የበለጠ ኃይለኛል። አምስተኛ የውሸት ርቀት መፍጠር። በድንገት እሱ ስራ ይበዛበታል፣ ጊዜ ይሆናል፣ ወይም ቦታ እንደሚያስፈልጉ ይናገራል። ይህም አንቺን እያንዳንዱን መስተጋበር እንድትመረምሪና የሆነ ስህተት ሰርተሽ እንደሆነ እንድታስብ ያደርግሻል። የውሸት ርቀት በመፍጠር በህይወት ውስጥ ያለሽን ዋጋ እንድትጠራጠሪና ከፍታቱን ለማጥበብ የበለጠ እንድትሰሪ ያደርግሻል። ይህ ስልት የመተው ፍራቻሽን ይጠቀማል። ይህም ስራ የሰደደ የስነ ልቦና ቀስቃሽ ወይም አነሳሽ ነው። የምታስብለት ሰው ወደ ኋላ ለማለት ሲጀምር በአእምሮሽ ውስጥ ተያይዞ የመቆየት ወይም የትስስር ስርዓትን ይቀሰቅሳል። ይህም ብዙውን ጊዜ አንቺ ግንኙነቱን ወደነበረበት ለመመለስ የበለጠ እንድትፈልጊና እንድታሳድጂ ያደርግሻል። የዚህን ምንነት ወቂ ስሜትሽን ማተለያ እና መጠቀሚያ ማድረጊያ ነው። ጤናማ ግንኙነቶች ተፈጥሮ የማዕበልና ውጣ ውረዶች አላቸው፣ ነገር ግን በጋራ ጥረት እንጂ በውሸት ርቀት ወይም ጥረት ላይ የተመሰረቱ አይደሉም። እሱን እንድታሳድጂው ልጅ ወይ ውሸት ርቀት እየፈጠረ ከሆነ አብረሽ ትጫወቺ። ስድስተኛ ተጋላጭነትን ማስመሰል። እሱ ጥልቅ የሆነ የግል ታሪክን ያካፍላል ወይም ስሜቴ ጥረት ለማድረግ መታገልን ያሳያል። አንቺ ወደ እሱ እንድትሰሚና ልዩ የመሆን ስሜት እንዲሰማሽ ያደርጋል። ነገር ግን አንቺ ክፍት መሆንና ስሜት መስጠት በጀመርሽበት ቅጽበት እሱ ወዲያውኑ ዝግ ይሆናል ወይም ራሱን ያርቃል። ይሄ ሂድ መለስ የማለት ተለዋዋጭነት ያንቺን ሚዛንና እና ቁጥጥር እያሳተ የመቀራረብ ቅዠትን ይፈጥራል። በስሜት ማታለዎች ላይ የተደረገ ጥናት እንደሚያሳዩ ተጋላጭነትን ማስመሰል እምነትን ለማግኘት እና የግንኙነት ስሜትን ለመፍጠር ቀደኛ መሳሪያ ሊሆን ይችላል። እሱን የሚረዳው ብቸኛው ሰው አንቺ እንደሆንሽ እንዲሰማሽ በማድረግ አንቺ ያንን ልዩ ትስስር ለመጠበቅ እሱን ልታሳድጅ የምትችልበትን ሁኔታ ይፈጥራል። እውነተኛ ተጋላጭነት የተገላቤጦች ግልጽነት ነው። የአንድ ሰው ስሜት የግልጽነት ከእውነተኛ ልውውጥ ይልቅ እንደ ትወናና ውሸት ከተሰማሽ ወደ ኋላ መለስ ብለሽ ፍላጎትን እንደገና ገምግም። ሰባተኛ፣ ማህበራዊ ሚዲያ እንደ ምሳሪያ መጠቀም። ሚስጥራዊ ትርጉም ያላቸው ስቶሪዎችን ከሌሎች ሴቶች ጋር ፎቶዎችን፣ ወይም እሱ ወደፊት እንደቀጠለ የሚያሳዩ ይዘቶችን በማህበራዊ ሚዲያው ላይ ይለጥፋል። እነዚህ ተራ ፖስቶች አይደሉ፣ ከአንቺ ምላሽ ለማግኘት የታቀዱ ናቸው። በማህበራዊ ሚዲያው ላይ ያለውን ገጽታ በመቆጣጠር ስለ እሱ ሀሳብ፣ ፍላጎትና ያለበትን ሁኔታ በመገመት ውስጥ በስሜታዊነት እንድትገኝ ወይም ስሜትሽን ኢንቨስት እያደረግሽ እንድትቆይ ያደርጋል። ይህ ስልት በአንቺ የመጥፋት ፍርሃት ስሜትና በተፈጥሮ ለማወቅ ባለሽ ጉጉት ላይ ይጫወታል። የእሱን ፖስት ማየት ከቅናት እስከ ግራ መጋባት ድረስ ብዙ ስሜቶችን በውስጥሽ ያስነሳል። አንቺን ወደ እሱ ለመድረስ ወይም ከእሱ ጋር ለመገናኘት ይገፋፋሻል። ለዚህ ዲጂታል ማታለያ ላይ አትውደቂ። አስታዎሽ ሰዎች በኦንላይን የሚለጠፉት ነገር ብዙውን ጊዜ በጥንቃቄ የተቀናበረ የእውነተኛው ዓለም ሌላ ስሪት ነው። የሱ ማህበራዊ ሚዲያ ገጽታ እንደ ጨዋታ ከተሰማሽ በመልቀቅና በራስ ሻ አምሮ ሰላም ለተኩል ስምንተኛ የማይጠብቀውን ቃል መግባት ብዙውን ጊዜ ስለ ወደፊት እቅዶች አብሮ አንድ ቦታ ስለሚሄድ ስለመጎብኘት፣ ቤተሰቡን ስለማስተዋወቅ ወይም በግንኙነታችሁ ውስጥ ቀጣዩን እርምጃ ስለማድረግ ይናገራል። ነገር ግን ጊዜው ሲደርስ እነዚያ ቃል ኪዳኖች ወደ ተበታተነ አየር ይተናሉ። እነዚያ ባዶ ቃል ኪዳኖች ከፊትሽ ሳይሆን የወደፊትን ጊዜ በመጠበቅ ተጠምደሽ እንድትቆይ ያደርጉሻል። ይህ ስልት የአንቺን ብር አመለካከትና ስሜት ኢንቨስትመንት ወይም መገኘት ይጠቀማል ሊሆን የሚችለውን ምስል በመሳል አንቺ አሁኑ ከመጠየቅ ይልቅ ያለማቋረጥ የወደፊቱን እንደምትመለከቺ ያረጋግጣል። ድርጊቶች ከቃላት በላይ ይናገራሉ። አንድ ወንድ የገባው ቃል ከባህሪውና ከተግባሩ ጋር የማይጣጣም ከሆነ ለውጥን ተስፋ ማድረግ የማቆምና ገደብ የማስቀመጥ ጊዜ አሁን ነው። ዘጠነኛ የተጎጂን ሚና መጫወት። ስለ ባህሪው ስለ ፀባዩ በተናገርሽ ቁጥር ትኩረቱን ወደ ራሱ ይለውጠዋል። በድንገት ተጎጂ ሲሆናል፣ ከመጠን በላይ ይሰራል፣ ማንም የሚረዳው የለም ወይም በስሜታዊነት ቆስሏል፣ ተጎድቷል። ይሄ የማምለጫ ስልት ስጋቶችሽን በማንሳተሽ የጥፋተኝነት ስሜት እንዲሰማሽ ያደርግሻል እና ኃላፊነትን ወደ አንቺ ይለውጣል። የስነ ልቦና ባለሙያዎች ይህንን የተጎጂ አስተሳሰብ ወይም ቪክተም ሜንታሊቲ ብለው ይጠሩታል እና ይሄ አይነተኛ የማታለያ መሳሪያ ነው። ራሱን በተጎጁ ቦታ ላይ በማስቀመጥ ግንኙነቱን ለማስተካከል የምትጠሪው አንቺ መሆንሽን እያረጋገጠ ተጠያቂነትን ያስወግዳል። የጥፋተኝነት ስሜት ትክክለኛ ፍርድሽን እንዳያጨልም አትፍቀጂ። ለድርጊቶቹ ተጠያቂ አድርጊው። እኔ አንቺ ለሆኑ ስሜት የሸክሞችና ስራዎችን መቀበልን አይሆንም በይ። አስረኛ በተደባለቁ ምልክቶች ትዕግሥትሽን መፈተን። ግራም ያጋቡ የሚቃረኑ የጽሁፍ መልእክቶችን ይልክልሻል። ይህም የእሱን ሐሳብ ዓላማና ፍላጎት ሁለቴ እንድታስብ ያደርግሻል። አንድ ቀን ከአንቺ ጋር ጊዜ በማሳለፍ ምን ያህል እንደሚደሰት ይናገራል። በሚቀጥለው ጊዜ ይርቃል እና ግድ የሌለው ይመስላል። ይህ ቋሚ ያለመሆን በስሜታዊ ያለመረጋጋት ውስጥ ያቆይሻል። ይህም ብዙውን ጊዜ የእሱን ይሁንታ እንድትፈልጊና ግልጽነት እንድታሳድጅ ያደርግሻል። የተደባለቁ ምልክቶች ግልጽነትና ጥራትን ወይም ቁርጥን ለማወቅ የመፈለግ ተፈጥሯዊ ፍላጎቶች ላይ ይጫወታሉ። የአንድ ሰው ቃላቶች ከድርጊቶቹ ጋር የማይጣጠሙ ሲሆኑ የግንዛቤ መዛባትን ይፈጥራል። የሚጋጩ መረጃዎችን ለማስታረቅ የሚገፋፋሽን ፋሽን የስነ ልቦና ምቾት ማጣት ይፈጥራል። ምናልባት የሱን ቴክስት ከመጠን በላይ መመርመር፣ ንግግሮቹን በአእምሮች ውስጥ ደጋግመሽ ማሰብና የራስሽን አመለካከትና ግምት መጠራጠር ልትጀምሪ ትችያለሽ። ይህ ሁሉ የሱን ባህርይ ለመረዳት ነው። ከባድ እውነት የተቀላቀሉ ምልክቶች ብዙውን ጊዜ በግንኙነት ውስጥ ኃይልና እንቅስቃሴን ለመቆጣጠር ሆን ተብሎ የሚደረግ ስልት ነው። አንዱ ወንድ ያለማቋረጥ በግራ መጋባት ውስጥ ከተወሽ ባህሪውን መተርጎም ወይም ለመፍታት መሞከር የአንቺ ስራ አይደለም። በምትኩ ለአእምሮ ሰላምሽ ቅድሚያ ስጪ እና ግልጽነትና ውጥነትን ጠይቂ። እሱን ለመስጠት ፍቃደኛ ካልሆነ ከግርግሩ ራቂ። 11ኛ ስለሌሎች አማራጮቹ ፍንጮችን መስጠት። ሌላ ሰው እንዴት ስለሱ ፍላጎት እያሳየ እንደሆነ ወይም ከሌሎች ሴቶች እንዴት ትኩረት እያገኘ እንደሆነ ወትሮ በተለየ መልኩ ያነሳል፣ ይናገራል። እነዚህ ስውር ፍንጮች የምትተኪ እንደሆንሽ እንዲሰማሽ ለማድረግ ማድረግና የእሱን ትኩረት ለመጠበቅ ጠንክረሽ እንዲሰሪ ለመገፋፋት የታሰቡ ናቸው። ይህ ፉክክር ፍርሃትን ለመፍጠር የሚደረግ የስነ ልቦና ዘዴ ነው። ይህ ስልት እያጣሹ እንደሆነ የሚሰማሽን ነገር የመፈለግ ተፈጥሮ ይህ ዝንባሌ ወይም የፍላጎት ስሜት ላይ የተመሰረተ ነው። በባህሪ ስነ ልቦና ላይ የተደረጉ ጥናቶች እንደሚያሳዩት እጥረት ፍላጎትን ይጨምራል። ትኩረቱ ወደ ሌላ ሰው ሊዞር እንደሚችል በመግለጽ አንቺ ያንን ውጤት እንዳይሆን ለመከላከል እሱን እንድታሳድጁ ለማታለል ይጠቀምበታል። በእውነቱ አንድ ሰው ይህን ስልት እየተጠቀመ ከሆነ ይህ አለመብሰልና በራስ ያለመተማመን ምልክት ነው። ለአንድ ሰው ትኩረት በፍጹም መፎካከር አያስፈልግሽም። የእውነት ፍላጎት ካለው እንደ አማራጭ እንዲሰማሽ አያደርግም። ያደርግ አስራ ሁለተኛ ራስሽን እንድታረጋግጪ ማድረግ። የእሱን መውደድ ወይም ሞገስ ለማግኘት ምን ያህል ርቀት እንደምትሄጂ ለማየት ትናንሽ ፈተናዎችን ያዘጋጃል። ምናልባት ከእሱ ጋር ጊዜ ለማሳለፍ እቅዶችሽ እንድትሰርጂ ሊጠይቅሽ ይችላል። ወይም ያለምንም ምላሽ ችግሮቹ እንድትፈጅለት ይጠብቅ ይሆናል። እነዚህ ሁኔታዎች በግንኙነት ውስጥ እሱ ትንሿን መጠን ብቻ እያደረገ አንቺ ምን ያህል ጥረት ለማድረግ ፈቃደኛ ሊሆን ችለመት የታለሙ ናቸው። የስነ ልቦና ባለሙያዎች ይህን የማሟላት ፈተና ብለው ይጠሩታል። ይህም አንድ ሰው የሌላኛውን ሰው ለማስደሰት ያለውን ወሰን የሚፈትሽበት ስልት ነው። በጊዜ ሂደት እነዚህ ፈተናዎች ይበልጥ አስገዳጅ ይሆናሉ። ሁልጊዜ እሱ የሚጠብቀውን ነገር ለማሟላት የምትጠሪበትን ተለዋጭ ሁኔታ ይፈጥራሉ። ያለማቋረጥ ዋጋሽን በማረጋገጥ ወጥመድ ውስጥ አትግቢ። ጤናማ ግንኙነቶች የሚገነቡት በጋራ ጥረት እንጂ በአንዱ ወገን መስዋዕትነት አይደለም። አንድ ሰው እሱን እውቅናና ማረጋገጫ ለማግኘት ያለማቋረጥ እየፈተነሽ እንደሆነ እንዲሰማሽ ካደረገሽ ትተሽ ሂጂ። አስራ ሶስተኛ በራስ መተማመንሽን ለመቀነስ ስውር አሉታዊነትን ወይም ኔጌቲቪቲን መጠቀም። የጀርባ ትርጉም ያላቸው ለምሳሌ ብዙ ጊዜ ለማይለብስ ሰው በጣም ቆንጆ ነሽ፣ ወይም የበለጠ ተግባቢ የሆኑ ሴቶችን እመርጣለሁ፣ ግን አንቺ አሪፍ ነሽ የሚሉ አስተያየቶችን ሊሰጥሽ ይችላል። እነዚህ አስተያየቶች ላይ ላዩን ምንም ጉዳት የሌላቸው ይመስላሉ፣ ነገር ግን ለራስሽ ያለሽን ግምት ለመቀነስና ዋጋሽን እንድትጠራጣሪ ለማድረግ የታቀዱ ናቸው። ይህ ስልት ማጣጣል ወይም ነጊንግ በመባል ይታወቃል። ጤናማ ባልሆነ ግንኙነት ውስጥ የተለመደ የማታለያ መሳሪያ ነው። በመጠኑ ብቁ እንዳልሆንሽ እንዲሰማሽ በማድረግ አንቺ የሱን ይሁንታና ማረጋገጫ የምትፈልግበትን የኃይል አለመመጣጠን ይፈጥራል። እነዚህን አስተያየቶች በምንነታቸው ይውቅ፣ ሆን ተብሎ የራስሽን ግንዛቤ ለመቆጣጠር የሚደረጉ ሙከራዎች ናቸው። ራስ መተማመን በሌላ ሰው ይሁንታ ይመጣ እና እሱን ዝቅ የሚያደርግብሽ ማንኛውም ሰው ጊዜ አይገባውም። 14ተኛ ትናንሽ ክርክሮችን ወደ ትላልቅ ግጭቶች መለወጥ ትናንሽ አለመግባባቶችን ከመጠን በላይ ያገዝፋቸዋል። በእንቁላል ቅርፊቶች ላይ የምትራመጂ ያህል እንዲሰማሽ ያደርግሻል። ትናንሽ ጉዳዮችን ወደ ትላልቅ ግጭቶች በመቀየር ትኩረቱን ከእሱ ባህሪ በማረግ ወደ አንቺ ምላሽ ይለውጧል። ይህ አንቺ ያለማቋረጥ ይቅርታ የምትጠይቅበትን ወይም ነገሮችን ለማቅለል የምትሞክሪበትን ትለዋወጭ ሁኔታ ይፈጥራል። ይህ ስልት ብዙውን ጊዜ ከስሜት የማተለያ ጋር የተሳሰረ ነው። አንቺን በጭንቀትና ራስን በመጠራጠር ስሜት ውስጥ እንድትቆይ የሚያደርግ ነው። የእሱ ምላሽ ተገቢ ባይሆንም እንኳን የራስሽን ድርጊትና ጥፋተኛ ስለመሆንሽ መጠራጠር ልትጀምሪ ትችያለሽ። ጤናማ ግንኙነቶች አላስፈላጊ ድራማን አያካትቱ። አንድ ሰው ቁጥጥርን ለመጠበቅ ወይም ተጠያቂነትን ለማስወገድ ትናንሽ ጉዳዮችን ወደ ትላልቅ ግጭቶች ከለወጠ ይህ ትልቅ የቀይ ካርድ ምልክት ነው። ስሜቴ የመረበሽ የጋራ መከባበርና መግባባትን እንዲተካ አትፍቀጂ። 15ኛ፣ ፍቅርን እንደ ቅጣት መከልከል። ለራስሽ በምትቆሚበት ወይም ባህሪውን በተቃወምሽበት ጊዜ ሁሉ ፍቅሩን ወደኋላ ያደርጋል። ቴክስት መላክ ሊያቆም አካላዊ ቅርበትን ሊሾሽ ወይም ቀዝቃዛና ግድየለሽ ሊሆን ይችላል። ይህ የዝምታ ቅጣት ትኩረቱና እንክብካቤውን ከማጣት ጋር አብረሽ ለራስሽ እንድትቆሚ ለማድረግ የታቀደ ነው። በስነ ልቦና ነው የስልት ስሜት የመከልከል ተብሎ ይጠራል እና ለግንኙነትና መግባባት ያለሽን ፍላጎት የሚጠቀም የቁጥጥር ዘዴ ነው። ፍቅሩን ሁኔታዊ በማድረግ ወደፊት አንቺ እሱን የመቃወም እድልሽን አነስተኛ መሆኑን ያረጋግጣል። በግንኙነት ውስጥ ፍቅር በፍጹም ለጥቅም ወይም አንድ ነገር ለማግኘት መሆን የለበትም። አንድ ወንድ አንቺን ለማታለል ፍቅርን ወይም ትኩረትን ከከለከለሽ ግንኙነቱን እንደገና የማሰብና የመፈተሽ ጊዜ አሁን ነው። በራስሽ ስለ ቆምሽና ገደብ ስላለሽ የሚቀጣሽ ሳይሆን የሚደግፍሽ አጋር ይገባሻል። እነዚህን የስነ ልቦና ጨዋታዎች የሚጫወቱ ወንዶች ፍቅርን የሚፈልጉ አይደሉም፣ መቆጣጠርና በመጨረሻም ወሲብ የሚፈልጉ ናቸው። እነዚህን ስልቶች በመወቅና ለመሳተፍ ፍቃደኛ ባለመሆን ኃይልሽን መልሰሽ ታገኛለሽ እና ስሜት የደህንነትሽን ትጠብቅያለሽ። አስታውሺ ጤናማ ግንኙነት የአእምሮ ጨዋታዎችን ወይም ማታለያዎችን አይፈልግም። አንቺ እንድታሳድጂው ማድረግ ሳያስፈልገው ዋጋና ክብር የሚሰጥ ይሰው ይገባሻል። ይህንን ቪዲዮ መስማት ለሚያስፈልጉ ሰው አጋሩት እና የማሳደዱ መጨረሻ እንዲሆን አድርጉ። ቪዲዮን ላይክ እና ሰብስክራይብ በማድረግ ተደራሽነታችንን በማስፋት አግዙ። አስተያየታችሁም በኮመንት ግለጹልን። ስለተከታተላችሁኝ አመሰግናለሁ። ሰላም ቆዩልኝ።